ወወልድ ወመንፈስ ቅዱስ አህዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቅዱስ ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እግዚአብሔር መልካም ፈቃድ የአዲስ ጊዜያኑ ትምህርታችንን እንቀጥላለን። ማቴዎስ 27ን ዛሬ እናያለን። ማቴዎስ 27 ስለምን ይናገራል? በውስጡ ምንምን ታሪክ አለው? ለእኛ ሕይወት ምንድን ነው እንዴት እንረዳዋለን፣ እንዴት እንማረዋለን፣ እንዴት እንተገብረዋለን የሚለው እናያለን። የማቴዎስን ወንጌል ምዕራፍ 27ን ስታነቡ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አጠቃላይ መሰቀሉን የሚናገር ጥቅል ሀሳቡ የጌታችን መሰቀል የዓለም እንድነት የሚናገር ሲሆን ግን በመጀመሪያ ደረጃ ከመሰቀሉ በፊት አይሁድ ተማከሩ ይላል። ተማክረው ምን አደረጉ? ጧት ተማከሩ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ይሁዳ አሳያቸው፣ እነሱም ሂደው ልጆስተራጫ ጫካ ክርስቶስን መያዛቸው ይነግረናል። እንደሁም ወምዝስ ሆቨር ይሁዳ ዛግቦ አርስጎ ነስሃ ዋግባ ውተ ሰላሳ ብሩር ለሊቃነ ካህናት ወሊቃናት ህዝብ ይሁዳ አሳልፎ ከሰጠው በኋላ ጌታችን ኢየሱስ ክርስቶስ እንዳስያዘው ካስያዘው በኋላ ብሬን ተቀብዬ እኔ ጠፋለው እሱም ደግሞ በአምላክነቱ ይድና ብሎ ነበረ ግን ፈቃዱ የራሱ ነውና፣ ዓለምን ለማዳን የመጣበት ዓላማ ነውና ጌታችን ኢየሱስ ክርስቶስ እንደሚሰቀል እርግጠኛ ሲሆን ተጸጸተና አለቀሰና ብሩን ወስዶ ለሊቃነ ካህናቱን ፊት አፈሰሰላቸው። ብራችን ውሰዱ ብሎ በተነ ይላል። እንዘ ይብል አበስኩ ዛግባይኩ ደሞ ንጹሃ ዛቅተልኩ ጻዲቀ እነሆ ንጹህ ደሞ አሳልፌ ሰጥቻለሁ ጻዲቅ ሰውን አስገድያለሁ። ወይቤልዎ እነሱም ማለት ሚላይሌነ ወሚላይሌከ ለሊከ አእምር አእምር ይሄ በእኛና በአንተ ላይ እንዳለ እወቅ አሉት። ወገደፈ ውተብሩረ ነው ውስተ ምኩራብ ሆረ ወታንቀ ወሞተ ከዚያም በኋላ በምኩራብ ብሩን ጥሎ ሂዶ እሱ ታንቆ እንደሞተ ሊቃውንት ይናገራል። በትርጓሜ ሊቃውንት ግን እለቱን አልሞተም ሂዶ እንጨቷ ጋር ልታነቅ ሲላት እንጨቷ ደግሞ ነስ ወብኪ ከመሁ ከጴጥሮስ ወበከ መሰረ የሎቱ ለጴጥሮስ ኃጢአቶ ከማዊ ሰር ይለከ እንደ ጴጥሮስ እንደ ወንድም እንሳያግባ ይልቁንስ ጴጥሮስን ይቅር ያለ ይቅር ይልሃል ብላ እንጨቱ አንተን አልገልም እንዳለችው ከዚያም በኋላ እርሱ እንደውም እንጨቷ ገደፈቶ ዲ በምድር ወደ ምድር ጥላው ሆዱ አብጦ እንደሰነበተና ጌታችን ሊያርግ ነው ሲሉት እርገቱን ያለ ብሎ ከቤት ሲወጣ የቤቱ እንጨት ወይም የበሩ ጉበን ሆዱን ዘንጥሎ እንደገደለው ሊቃውንት አባስቻች ተርካሉ። በትርጓሜ በዚህ ላይ ግን ስንመለከተው ይህንን ሂዶ ታንቆ ሞተ ይላል። እነሱ ሊቃነ ካህናት ውተብር ወይቤሉ ጊድ ለሆነ ደዩ ውስተ ቤተ መባእ እስመ ሴጠ ደም ውእቱ። ይሄ የደም ዋጋ ነውና ከመባችን ጋር ልናስገባው አስራት በኩራላ ጋር ሊገባ አይገባውም። መሬት እንግዛበት ብለው መሬት ገራህተ ለብሐዊ ለመቃብረ እንግዳ ይላል። ይህ ብረት የሚሰራ ሰው የእሱን መሬት ገዝተው መቃብር እንዲያዘጋጁበት። ወተሰምየ ውእቱ ገራህት ገራህተ ደም። ያ መሬት እስካሁን ድረስ የደም ምድር ይባላል። አኬልዳማ ይሉታል በነሱ አባባል የደም ምድር ማለት ነው። ወይታ አሚረ በቃለ ኤርሚያስ ነቢይ ዘይቤ ነሱ 30 ብር የጦ ለክቡር ዛክፈር ወደ እስራኤል እስራኤል ያከበሩት የክቡር ዋጋውን 30 ብር ተቀበሉ የተባለው ይፈጸም ዘንድ 30 ብር መቀበላቸውን ወይም ጌታችን በሰላሳ ብር መሸጡን ነው። ወቆመግዚ እየሱ ኢየሱስ ቅድሜ ሁል አመላካ ይዛ ከዚያም በኋላ ወደ ጲላጦስ አደባባይ ሂዶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ አደባባይ ለፍርድ መቅረቡን ነው። ሊቃነ ካህናቱን እሱን ያሳጡት እንደነበረ፣ ህዝቡም እንደዚህ ያሳጡት ነበረ ከዚያ በኋላ ጲላጦስ ወምዚ ቢሮ ጲላጦስ ይሰመኑ እንዘመጠነ ዚ ያስተባድዩ ከ ይህንን ያክል ሲያሳጡህ፣ ይህንን ያክል ሲከሱ አትሰማምን? አታስተውልምን? ለምን ብሎ ለምን አትሰማቸው ምን ብሎ ጲላጦስ እንደጠየቀው ጌታችን ኢየሱስ ክርስቶስ ግን አንድም ቃል ለጲላጦስ እንዳልመለሰለት በዝርዝር ይነግረናል። ከዚያ በኋላ ጲላጦስም ደግሞ ማንን ልፍታላችሁ ብሎ ከበርባን ጋር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማነጻጸሩን ሽፍታውን ከንጹሐ ባህሪ ከክርስቶስ ጋር ማለት ነው። በየዓመቱ ለበዓል አንዳንድ ሰው ከእስር ቤት ይወጣላቸው ነበር። በዚያም መሰረት ኢየሱስ የተባለው ክርስቶስን ልፍታላችሁ ወይስ በርባንም ብሎ መጠየቁ አይሁድን እነሱም ደግሞ በርባንም ፍታልን ኢየሱስን አትፍታ ብለው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ ፍርድ ማሳለፋቸውን ይነግረናል። ወንዘ የነበር ጲላጦስ አውደላ ከታቢው በሲቱን ዘት የሚገርም ነው። ጲላጦስ በአደባባይ በፍርድ አደባባይ ይህንን እየፈረደ ቆሞ በነበረበት ሰዓት ሚስቱ አብሮ ቅላ ትባላለች። በዚህ በግብረ ህማማት ሊቃውን ጠቅሰዋታል። አብሮ ቅላ የምትባለው የጲላጦስ ሚስት የጲላጦስ ሚስት ውቃ ይትል ፈአል አይለዝንቱ በዚህ ኃላፊነት አትውሰድ በዚህ ሰው ላይ ወቅ እባክህን እስመሪኩ በህልሚ የነቢር ወዲ ወለቢሶ ነበል ወለቢስ ወደ በልባለ እሳት ወይአውድ እልፍ አእላፋት ሰራዊት እልፍ አእላፋት ሰራዊት ከበውት ነበልባለ እሳት ለብሶ በእሳት ዙፋን ላይ ተቀምጦ በህልሚ አይቼዋለሁ። ዋአንተኑ ቅውም ቅድሜኩ እሱር በሰነሰለ ሐፂን፣ በሰንሰለት እጅግር ታስሮ አንተ ከሱ ፊት ቁመህ ወይዘብጡ ከመላእክት በጥብጣቤ እሳት፣ መላእክትም በእሳት አለንጋ ሲገርፉ አይቻለሁና ኃላፊነት አትውሰድ ብላ ሚስቱ እንደላከችበት ለጲላጦስ ከዚያ በኋላ እሱም ነሳ ወተማይ ውሃውን አንስቶ ታጥቦ ወተሐጽበ ደሁ በቅድመ ኩሉ ህዝብ እንዘይብል አነ ውቱ አነ ንጹህ እምደሙ ለዝንቱ ጻድቅ አነ ንጹህ እምደሙ ለዝንቱ ጻድቅ ከዚህ ጻድቅ ሰው እኔ ከደሙ ንጹህ ነኝ ብሎ እጁን ታጥቦ እንደረጨ ይህን በዝርዝር ይነግራል። በአጠቃላይ ጌታችን ኢየሱስ ክርስቶስ መያዙን በቀራንዮ ተሰቅሎ ዓለምን ማዳኑን እንደገና ደግሞ ሰባቱ ታምራት መደረጋቸውን፣ ሰባቱ አጽረሃ መስቀል በመስቀል ላይ እንደው ለምሳሌ አምላኬ አምላኬ ለምን ተውከኝ፣ እነኋት እናትህ፣ እነኋት ልጅሽ የሚለው አጠቃላይ ሰባቱ ታምራትና ሰባቱ አጽረሃ መስቀል በዝርዝር የተዘገቡበት የመጽሐፍ ቅዱስ ክፍል ነው ማለት ነው። የመከረን የገሰጸን ያስተማረን የስራት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።